ሻለቃ እንዴን እንዴት ሰነበት? እንግዲህ በደንብ ላወራቸው በደንብ ላነባቸው ከመፈለጋቸው በጣም ጥቂት ሰዎች አንዱ አንተ ነህ። ይሄን እድል አግኝቻል፣ አልተጠቀሙበትም። ወከባ ሆኖ፣ በብዙ ስልኮች መካከል በብዙ ሰዎች መካከል ሆኜ ነው በደንብ ላወራ ያልቻልኩት፣ ይቅርታ ይደረግልኝ። እንግዲህ ሻለቀ የኔ ሐሳብ፣ አሁን በዚህ ሁለት እና ሶስት ቀን ውስጥ ያገኘዋቸው እናንተ አካባቢ ያሉ ለምሳሌ ካሳውን አቶ ወሰን የሚባል ሰው ጋሽዬታቸውንም ማውርቻለሁ እዚህም ውስጥ ያሉ ጎላጎላ ያሉትን ለመውራት ለማውራት እየሞከርሁ ነው። እስክንድርንም ጭምር እያወራሁት ነበር አሁን ከደቂቃዎች በፊት። ሐሳቤ የሚከተለው ነው። ህዝባዊ ኃይል ምን በለው፣ ህዝባዊ ግንባር ምን በለው፣ የትኛውም አይነት የፋኖ አደረጃጅቶ የማዋቀር ይሁን ትናንት የመጡትም ጭምር ተጠንተው በትናንት መግለጫ የወጡት ኃይሎች በፍጥነት አንድ የመጨረሻ የአማራ ህዝብ ተቋም መዋለድ አለበት ብዬ ነው የማምነው። የመጨረሻው ምዕራፍ የምንፈልገው ቦታ ላይ ሊያደርሰን የሚችል ያን አማራዊ ተቋም መውለጃ ጊዜያችን አሁን ነው። ጊዜ የለንም። ትርፍና ቁጭ ብለን ጊዜ ወስደን በደንብ አሰላስለን እናስብ የምንችልበት ጊዜ የለም። የመጨረሻው ምዕራፍ ላይ ነው ያለነው። የመጨረሻው ትንቅንቅ ውስጥ አመንም አላመንም፣ ተረዳነውም አልተረዳነውም ገብተናል። ይሄን ምዕራፍ በድል ማጠናቀቅ ግዴታችን ነው። ምክንያቱም መሸነፍ አይቻልም። እንደገና ወድቆ ተነሱ የማሸነፊያ ጊዜ ስለሌለ ጊዜ የለም። መሳሳት አይቻልም። የግድ ልክ ለመሆን ብቻ የምንታገልበት ምዕራፍ ላይ ነው የደረስነው። አጭር ግን ትንሽ ታፍ የሆነች ምዕራፍ ናት ፊታችን ያለች። ይህ ከሆነ ደግሞ በፍጥነት ዘመጨረሻ ቦታ የሚያደርሰን የመጨረሻውን አማራዊ ተቋም ማዋለድ ይኖርብናል። ይህ እንዲሆን ወይ የሆነ ኮሚቴ ወይም የሆነ ስብስብ ኢኒሼቲቭን ይውሰድ እያልኩት ነበር። አሁን ለእስክንድርም ይውሰድና አንድ ኢኩዌሽን ሰርቶ በፍጥነት የኃይል ይፈጠር ኦብቪየስሊ ወታደራዊና ፖለቲካዊ ክንፍ ይኖረዋል። ፖለቲካዊ ክንፉ ይሆናል ስትራቴጂይዝ እያደረገ የሚመራው እስከ ድል ወታደራዊ ኃይሉ ወታደራዊ ክንፉ ወታደራዊ ሚና ይኖረዋል ማለት ነው። በዚህ መልኩ ለይተን በዚህ ውስጥ ምንሳተፍ ሰዎች ሚናችን ለይተን ሚናችን አውቀን የፖለቲካና ወታደራዊ ታደረው ኢፈርቶቻችን ወደ አንድ ቋት አምጥተን ለትግሉ የሚወጣው ነው ሶስት ጭምር ወደ አንድ ቋት አምጥተን ቶሎ መስመር ማስያዝና መሄድ ይኖርብናል። ይህ እንዲሆን ደግሞ አንተ አለህ ሌሎችም በእሱ አንተ ባለበት ሀገር አካባቢ ያሉ ጎላጎላ ያሉ ቀና የሆኑ ሰዎችን ወደፊት አምጥቶ ቶሎ ብንሰራ ጥሩ ነው ብዬ ነው ማምነው። ተስፋ አደርጋለው ሀሳቡን እንደምትደግፈው እንደምትወደው። በፍጥነት በፍጥነት ያን የመጨረሻ ብቸኛ የአማራ ተቋም እናዋልድ ነው እኔ ምለው። ሻለቃ፣ እንግዶችን ከሸኘው በኋላ አሁን ወደ ምኝታ ቤት ገብቼ ነው ማውራ፣ ደውዬ ለማውራት ሞክራለሁ። አንተም በሚመች ሰዓት ሰላም ሁልኝ። እግዚአብሔር ከአንተ ጋር ይሁን ሻለቃ።